ተሰደበች፣ ብላችሁ ጓገጭ አላችሁ። ሰለጠናችሁ ሰለጠናችሁ። አይ አበሻ፣ አበሻ እኮ በእውነት እንደ አበሻ አስመሳይ አስመሳይ የለም። ሰላም፣ እንዴት ናችሁ? እዚህ እንግዲህ ከላይ የምታዩት ወንድማችን ኢትዮጵያ፣ ወንድማችን በየሰሞኑ ሰይፍሾ ላይ ቀርቦ ሚሊዮነር፣ ሀብታም፣ የደላው ለግዠሪ ላይፍ የሚኖር ሰውዬ ቀርቦላችሁ ብዙዎቻችሁ ጌታ ሆይ የእሱን ላይፍ ስጠኝ የኔ የሚወት ይቅር ታድለህ ምናምን የሚሉም የተማረውም ያልተማረውም እኩል አምኖ አንድ ላይ ተቀብሎ እየነዳው ነው። ለማንኛውም ተጠንቀቁ፣ ተጠንቀቁ፣ ንቁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ከረማችሁልኛል? እኔ ያለው ክብሬ ስፋ። ዛሬም እንደተለመደው ሶሻል ሚዲያ ላይ መነጋገሪያ እና አዳዲስ የሆኑ ቪዲዮዎችን ወደ እናንተ የጀላቸው መጥቻለሁ። በዛሬ ቪዲዮ ከምንመለከታቸው ውስጥ መካከል ልዩና ቅዱስ አዲስ ነገር ሳይኖር አይቀርም። በተለይ ደግሞ ልዩ ያጋራችሁ ቪዲዮ ብዙዎችን እያነጋገረ ይገኛል። ስለሱ አንዳንድ የምንላቸው ነገሮች አሉ። ከዛ መቀጠል ደግሞ ሳሮን አየልኝ ለሕዝቡ ያጋራችሁ ቪዲዮ ብዙዎችን እያነጋገረ ይገኛል። ስለሱም አንዳንድ የተባሉ ነገሮች አሉ። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አውራች መቆየቶቻ ነው። እንዲሁም ለቻናል አዲስ የሆናችሁ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ፣ አዲስ ቻናል ስለሆነ ሰብስክራይብ ያስፈልገናል። ፋሚሊ ምንም ሰብስክራይብ እየተደረገ አይደለም። ቻናላችን ምንም አይጎዳችሁም። ለእናንተ ሰብስክራይብ ብታረጉልኝ ሁልጊዜ የመለቃቸው ቪዲዮዎችን ይደርሳችሁ። ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ላይክ በማድረግ ጀምሮ ይህንን ቪዲዮ ወደ ዛሬ ቪዲዮቻችን ይት የዚህን አረሳት ህግ የለም ብትባሉ ምን ታደረጋላችሁ? ተብሎ ኮመንት ላይ የተረዳሁት ምን አይነት እንትኑስ እንደምንኖር ነው። ማለት የሆነ ድጋሚ ራሱ ለማሰብ የሚከብዱ ነገሮች ናቸው። እዚህ ጋ የጻፉና በስማ ከምን ጊዜውን በላይ ራሳችንን መጠበቅ እንዳለብን በተለይ ደግሞ እህቶቻችንን፣ እንደዚሁም የሴት ጓደኞቻችን፣ አካባቢ ያሉት ሴቶች በሙሉ ከምን ጊዜውን በላይ መጠበቅ እንዳለብን የሚያስረዳ ፖስት ነው። ለቀልድ የሚውል ለምር እንደዚህ አይነት ነገር እዚህ ጋ ኮመንቱን ያላያችሁት ሰዎች ከአምስት ሺህ በላይ ኮመንት አሉ ገብታችሁ እዩትና ስንት ሺው ነው ጥቃት ለማድረስ የሚያወራው። አንድ ግለሰብ ሰሞኑን ቲክቶክ ላይ የሆነ ቪዲዮ ያጋራል። ምንድነው ቪዲዮም ለ24 ሰዓት ህግ ባይኖር ምንድነው የመጀመሪያ ተግባራችሁ ወይ ደግሞ ምንድነው የምታደርጉት ብሎ አንድ ቪዲዮ ያጋራል እና ኮሜንት ላይ የተጻፉት ነገሮች በጣም ብዙ ሰዎችን ያበሳጨ እና በተለይ ደግሞ ወንዶችን የበለጠ ወንዶችን በጣም ያናደደ ነገር ሆኖ ተገኝቷል። ብዙም ኮሜንት ያስቀመጡት ወንዶች ቢሆኑም ግን ወንዶችን ያናደደ ሆኖ ተገኝቷል። ያ ኮሜንት ምንድነው? ብዙዎቹም ለከሊት ንደፍራለው እንደዚህ ያደርጋለሁ ብቻ በጣም ብዙ ኮሚንት ስለ አስገድዶ መድፈር ነው እና ነፃነት ብናገኝ ወይ ደግሞ ህግ ባይኖር እንደዚህ አይነት ነገሮችን ነበር የምናደርገው ማለት ነው። በጣም ያሳፍራል። እኔ ይህን ቪዲዮ ወደ እናንተ ያመጣሁላችሁ ሀሳብ አሴታችሁ እንድታጋሩኝ ነው። በዚህ ቪዲዮ ላይ አረለም አካሌን ከዚህ በኋላ ህይወቴንም ልሰጣት ሳልስስል ልሰጣት ከእሷ ጋር ደስተኞኝ ለመኖር ዝግጁኝ ያለኝ ፍቃደኛም ነኝ። ግን ይህችን ቀን በጣም ስጠብቃት ስጸለኝ መጀመሪያ እግዚአብሔር እንዲያደርገውን ሰው የለየውም ነው ከዚህ በፊትም ኦፕን ነበርኩኝ። እሱ ይችላል ቅንፈ ሚካኤል ቃል ገብቷል። ለዛሬ ቀን ይዘናል። ከዛ በፊት ከጥላችን በፊት እንደነበር ነው ሰላም ፍቅር ሆነን ከዛ በላይ ስለዚህ አሁን እርቅ ተፈጸመ ሲባል ያ አንተ ያኔ ተናገርከው ተበደልኩ ያልከው ነገር አልተፈጸመም ነው ወይስ ተፈጽሞ እሱን በይቅርታ አስተካከላችሁት ነው የሚባል። ሀብታሙና አሯማን ሁላችሁም ታውቋቸዋላችሁ ብዬ አስባለሁ። በተለይ ደግሞ ቲክቶክና ዩቲዩብ መንደር ላይ የምታዘወትሩ ሰዎች የእነሱን አጀንዳ ታውቃላችሁ ብዬ አስባለሁ። እና ሰሞኑን በአዲስ አጀንዳ ተመልሰዋሉ። ምንድን ነው እሱም፣ እርቅ ፈጥረናል በማለት ነው። ቲክቶክ ላይ እና ዩቲውብ ላይ እንደዚህ አይነት ነገር እየተለመደ መጥቷል። በሆነ ጉዳይ መነጋገሪያ ይኮናል። ከዛ በኋላ ደግሞ መነጋገሪያ ከተኮነ በዛ ነገር ጥቅም ከተገኘበት በኋላ ደግሞ ታርቀናል በማለት በማይመስል መንገድ ተመልሰው ይመጣሉ እነዛ ሰዎች። ሰው ሲታረቅ ደስ ይላል፣ ያው ሰው ከተጣላው ሰው ጋር ሲታረቅ ደስ ይላል። ግን በእንደዚህ አይነት መንገድ ህዝቡ ላይ ባንጫወትበት ጥሩ ይመስልኛል። ከሊያ ጋር እኔ አልመቻችም፣ ታውቃላችሁ ልጇን ተቆጣቻት፣ ተቆጫት ውሽ እንዳትናገሪ ምናምን እያለች አለች። እንዴ እኛ ውሃ ሆነ በቀረተ ብለን ያደግን ሰዎች ሊያ ልጇን ተቆጣች ብላችሁ ኬኳ የምትላል ልጇ አደለች እንዴ? ስሟን እኳ አናውቀውም። የሊያን ልጅ ውይ፣ የኔ ልጅ ይቅርታ፣ የኔ ልጅ ስሟን ራሱ አላቃት። ኬኳ እያለች የምታቀማጥላት ልጅ ተሰደበች ብላችሁ ጓገጫ አላችሁ። ሰለጠናችሁ ሰለጠናችሁ። አይ አበሻ አበሻ፣ እኮ በእውነት እንደ አበሻ አስመሳይ አስመሳይ የለም። እኔ ከኔ ጋር ምንም ማንም መቻች ሰውንን መቼ ግን ልጇን ሰደበቻት እንደዚህ ብለው እንደዚህ ትላለ። እኛ ውሃው ናችሁ ቅሩ የተባለ ለምን እኔ አሜሪካ ስላደግኩኝ አሚን ስለኖርኩኝ ምናልባት ላልል ይችላል። ኢትዮጵያ ላለ ግን ኖርማል ስድድብ ነው። በእውነቱ ነው። ተግባባ። ኢትዮጵያ ላለ ግን ኖርማል፣ እንደዚህ እንደዚህ ተብሎ መሰዳደቡ ኖርማል ስድድብ ነው። ያ ያንን አልቻትና የሊያ ልጅ በቃ አይምሮ ተነካ። አስመሳይ ናቸው፣ አስመሳይ እንዳበሻ አንድ ሰው ሲጠላ ከነ ምናም ምክንያት ፈልጎ የሚደብር ስሯን አጋልጦ ፊት ለፊት በልጇና በሷ ያለውን ግን ፍቱ። ሰሞኑን ሊያሾ አንድ ላይቭ ሪከርዶ ወይ ደግሞ ላይቭ ላይ ሆና ከልጇ ጋር ሆነ ስትጨቃጨቅ የሚያሳይ ቪዲዮ ቲክቶክ ላይ ተለቆ ነበር እና ሰው እንዴት ልጅሽን በዚህ መልኩ ታመናጭቅ ያለሽ በማለት ሊያሾ ላይ በጣም ትችት እየሰነዘረባት ነበር እና ዮኒ ማኛ እንግዲህ ተደረበው ለሊያሾ እየተናገረላት ይገኛል እንግዲህ ቸር ያሰማን ነው የሚባለው። ዮኒ ማኛ እና ሊያሹ ምን አይነት ጸበኞች እንደነበሩ ሁላችንም የምናስታውሰው ነውና በዚህ መልኩ መደረቡ ብዙዎችን አስገርማል። እኔንም በጣም አስገርመኛል። እንግዲህ ሳሮን አየልኝ የለቀቀችው ቪዲዮ ብዙዎችን እያነጋገረ ይገኛል። ሳሮን አየልኝ ሰሞኑን ለምንድን ነው ማስቂው ለምንድን ነው ዝም ያልሽው በማለት ብዙዎች ሀሳብ አስተያየታቸውን እየሰነዘሩ ነበር። እና ለዛ መልስ ይመስለኛል። ምንም ያገባችሁም ነክ ነገር ነው። እና እዚህ ጉዳይ ላይ እስኪ እነማን ምን አሉ የሚለውን አብረን እንመልከት። ስለ ሳሮን ሳሮን አንድ ስቶሪ እንዳታደርጊ እኔ ስናገር አንድ ስቶሪ እኔ እዛ ቲክቶክ መንደር ላይ አይቼሽ ነው መጥቼ ያወራሁት። አንድ ስቶሪ። ሳሮንማ ጋይስ አማረሯት። እነዚህ ህዝቦች፣ የቲክቶክ ማህበረሰብ፣ የቲክቶክ ወታደሮች፣ ጋይስ ሳቂ ሳቂ ሳቂ ሳቂ እያሏት በየኮመንቱ ሳቂልኝ ሳቂልኝ። ከዛ ምን ሳቂሽን አፈቀኝ ይሏታል በዘፈን ጋይስ። የማያረጓት ነገር የለም በየቦታው። እሷ የማያርማት ትመጣናለች

ያው ቲክቶክ መንደር ላይ ለምን አትስቂም በማለት ብዙዎች ለሷ ኢምቦክስም ሆነ በማንም በቪዲዮም እየለቀቁ ብዙዎች ሀሳባቸው ሆነ እየገለጹላት ነበር። ግን እሷ አያገባችሁም ይመስለኛል ይኛውን ነገር የለቀቀችው። እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሀሳብ አስተያየት አላችሁ? ሰላም እንዴት ናችሁ? እዚህ እንግዲህ ከላይ የምታዩት ወንድማችን ኢትዮጵያ ወንድማችን በሰሞ ሰብሾ ላይ ቀርቦ ሚሊዮነር ሀብታም የደላው ሌግሪ ላይፍ የሚኖር ሰውዬ ቀርቦላችሁ ብዙዎቻችሁ ጌታ ሆይ የእሱን ላይፍ ስጠኝ እኔ ምን ይቅር ታድለህ ምናምን የሚሉም የተማረውም ያልተማረውም እኩል አምኖ አንድ ላይ ተቀብሎ እየነዳው ነው። ለማንኛውም ተጠንቀቁ ተጠንቀቁ፣ ንቁ፣ ስካም ነው። ብዙ ሰዎች ገንዘባቸው እየተበላ ነው። ሁላችሁም ይህን ቪዲዮ ሼር በማድረግ ቢያንስ አንዱም ወንድምን ትታደጋል ወይ እህትህን። በመጀመሪያ ነገር ልንገራችሁ፣ ሁልጊዜ ጠይቁ፣ መርምሩ አንድ ሰው መጥቶ ሲያስጮ ለምን እንዴት ብለ አስብ። ሚሊዮነር መጥቶ አይጮህም። በመጀመሪያ ደረጃ አሮ በቃ አራት ነጥብ። ሚሊዮነር መጥቶ አይጮህም። ከአንተ ጋር ግብግብ ቲክታክ፣ ፌስቡክ፣ ሜሴንጀር፣ ቴሌግራም ውስጥ የለም። አንደኛ ነገር ንገራቸው። አሁን ላይ ይህ ትሬዲንግ ማርኬት ስለ ቢትኮይን ምናምን ይሄ ስታክ ማርኬት ምናምን የሚባለው ሀይለኛ ብዙ ኢትዮጵያውያን ሕይወታቸውን ትዳራቸውን፣ ንብረታቸውን አጥተው ጎዳና ላይ እየወደቁ ነው ዘጠና ፐርሰንት ትሬዲንግ ማርኬት ላይ ዘጠና ፐርሰንት ሉዘር ነው። ህዝቡ ተጠንቀቁ። እንደ ጎርፍ ነው የተበተኑት። ለማንኛውም ይሄ ልጅ ወደዚህ ልጅ ስንመጣ እነዚህ ልጆች እሱ ብቻ አይደለም ብዙ ዩቲዩበሮች ቲክታከሮች በአሁን ሰዓት በኮሚሽን ይሰራሉ። ስለ ስለ ትሬዲንግ ማርኬት ያራግቡላችኋል። የተደላደለ ላይፍ እንዳላቸው የሚገርም መኪና እየነዱ የሚሊዮነር መኪና ሚሊዮን ወርዝ የሚያረግ መኪና እየነዱ ላይፍ ናም ትራቭል፣ ይሄ አጠቃላይ ይሄ ኮመርሻል ነው ማስታወቂያ ነው። ንቃ። እንዴት እንደሚያናድድ በመድኃኒ ንቁ ስለዚህ ይሄ በኮሚሽን ነው የሚሰሩት እናንተን አእምሮ እያጠቧችሁ ነው አእምሮችሁን እየሰረቁት ነው እንደዚህ ነው የምኖረው ብሎ ቀድሞ ሴታፕ ያደርጋል ከዛ ይቀበላል የዚህ ልጅ ትርፍ በነገራችን ላይ ከእናንተ አሁን የሚወስደው ትርፍ ነው እዚ አዘጋጅቶች የኢትዮጵያ ህዝብ የሆነ ነገር ሀብታም ነው ስለሚል ማለት ነው አንዳንዱ ስለዚህ ንቁ ውሸት ነው አትበላ ቢትኮይን ላይ በጣም በርካታ ሰው ገንዘቡ ተበልተዋል ንቁ ነው የምላችሁ ውሸት ነው ሁለት፣ ሶስት ጥያቄ ልጠይቅህ፣ ምትነቃ ከሆነ እንዴት ነው አንድ ሚሊዮነር የሆነ ሰው አንተ ጋር መጥቶ ስለ ታፕታፕ፣ ስለ ፍላወር፣ ስለ ሰፈር ነገር እሚያወራልን ሚሊዮነር ብሎ እሪ ሚልል እንዴት ምን ሊሆን ይነግርሃል አንተ ጋር መጥቶ። ሁለተኛ ነገር አብዛኛው ጊዜ ካያችሁ ይሄ ኦንላይን ትሬዲንግ ማርኬት ላይ ምናምን ምናምን ኑ ምናምን ሀብታም ትሆናላችሁ እኔ የምኖረው ይህ ሁሉ ሰዓቴ ስልኬ በዚህ ነው ሄደው ማያሚ ዱባይ ነ ምናምን ይልህና ና ቴሌግራም ሜምበርሺፕ ክፈል ይልሃል እና ላሳይ ኮርስ ኮርስ ትገዛለህ። እንደ ያፍታም ከሆነ እንዴ ኮርስ ይሸጥልሃል። ኧረ እያሰብን እንዴ እያሰብን እኔ ትሸወዳላችሁ። እንደዚህ ጭንቅላት ተሰጥቷችሁ ውሸት ነው አደጋ ውስጥ እንዳት አሁን እነዚህ ይጽፍሏቸዋል። አሁን ይህን የሚል እንዲ ህይወት የሚቀየረው ምናምን ቢሎም ይጽፋል። በጣም የሚያናድደኝ ደግሞ በአደጋ ሀገር ኖረ ያለ አደጋ አይምሮ ስትይዝም እኔም ለእኛም ለወጣቱ ምና ጄል እንደዚህ አትጃ ለወጣቱ ምናምን እኛም ብንቀየር ምናምን እውነትህን ነው። ውሸት ነው። አትሸወዱ። በዚህ ዘመን የፈለግከውን መኪና የትኛውም ዓለም ላይ ትከራያለ። የዓለም ውድ የሚባል መኪና እንዴ ውድ፣ የፈለግከውን ቤት የምትከራይበትና መኪና አንድ ሰው እንኳን አይጠይቅም እኮ ስቲ ታይትል አለ ያንተ ነው፣ እስቲ ያሳይኝ አይለ በአንዴ ግር አፍታሙ፣ አፍታሙ እንዳንተ ያድርገኝ እንዳትሸወዱ እንዳትበሉ፣ ተጠንቀቁ። እኔ እንደንስል በጣም ነው የሚናደዱብኝ፣ አውቃል፣ ይጠሉኛል። ግን እያተረፍኳችሁ ነው። ነገ ተሙ ብላችሁ ታመሰግኑኛላችሁ። የተበላችሁም ካላችሁ ጻፉልኝ። ስለዚህ ተጠንቀቁ፣ ውሸት ነው፣ ኮምፕሌትሊ ውሸት ነው። ለእነሱ ነው የሚሰሩት። ሰብስክራይብ ነው የሚያተርፉት ከአንተ ንቃ። ፎሎወር ነው የሚያተርፈው ከአንተ ሌላ ገንዘብ ነው ይሄ የሚበሉ ገንዘቦችን እስካሚያደርጓችሁን እሱም ገንዘብ ነው የሚያተርፉት ከእናንተ። በጣም ነው እግዚአብሔርን ማመሰግነው እንዲህ ቀድሞ የሚነቃ አይምሮ ስለሚሰጠኝ ማለት ነው። እና ፕሊስ አትሸወዱ፣ ውሸት ነው፣ ህልም ነው የሚነግሯችሁ። የሆነ ህልም ውስጥ ያስገቧችሁና ያሰክሯችኋል። ከዛ በኋላ ከአንተ 300፣ 500፣ 1000 ዶላር ወስዶ እሱ ኑሮውን ይኖራል። በቪዲዮ በደንብ ዲቴል በላይቭ እንመጣበታ ነው፣ እስከዛው ግን ይህን ቪዲዮ ሼራ አድርጉት፣ በአደራ እንዳትበሉ፣ የውሸት ዓለም እያሰከሯችሁ ነው። ሀብታም አንተ ጋር ቲክታክ አይርመጠመጥም ሀፍታም አንተ ቴሌግራም ላይ ሀፍታም ቴክስት ላይ ሜሴንጀር ላይ አይርመጠመጥም። ውሸት፣ ሰይፉ ሾ ላይ ተሰራ። ኦኬ፣ ከዛ በኋላ ውስጥን ተቀብላችሁ ሀፍታ ተርፋል። በዚህ ሰዓት ይሄን ቪዲዮ የምታይ ይመቻችሁ። ሰሞኑን ይህ ግለሰብ በጣም ብዙዎችን ግራ እያጋባም ነው እያነጋገረም ይገኛል። ያው በትሬድ እንደዚህ አይነት ገንዘብ ይሰራል በማለት ብዙዎች ሀሳብ አስተያየታቸውን እየሰጡ ነው እና አንዳንዶች ደግሞ እያጭበረበረ ነው፣ ምንም ነገር የለም። ልክ ይኸው ተሙ እንደተናገረው አይነት ማለት ነው። እስቲ ዮኒ ማኛም የተናገረው ነገር አለ ስለዚህ ነገር፣ እስኪ የእሱንም ሀሳብ አስተያየት ሰምተን እንመለስልና እኛም ጠቅላላ አድርገን ሀሳብ አስተያየታችንን እንሰጣለን። ሬንተል ካምፓኒ የእሱ ማናጀር ነው እሱ መኪናዎቹ ያ ነው የዛ ካምፓኒ ማናጀር ስለሆነ እነዛን መኪናዎች እዛ እንትን ይላል እነሱ ይከራያሉ፣ ምናምን ምናምን እሱ የሚጠቀምበት አላይንን ነገር ነው የሰማሁት እኔ። ግን እርግጠኛ አይደለም። ዩ ተግባባ። እንደዛ ተብያለሁ። ግን የእሱ ሀብታም መሆን አንተን ሀብታም ያደርጋል ማለት አይደለም። የማንኛውም ሰው ሀብታም መሆን እናንተን ሀብታም አያደርግም። እናንተ በለፋችሁ ጥረት ምክንያት ነው ጨላው የሚመጣው፣ ገንዘቡ የሚመጣው ምናምኑ ነው። ግን አሮን ነው ይታይልኝ ምናምን ሰው ሲረዳ ምናምን እኔ ሰምቼ አላቅም። ይሄ ልጅ እኔ ማቀው ጨላውን ይዞ ምናምን ጨላ ስሩ ሲል ነው ማቀው እንጂ ምንም ሌላ ሲረዳ ወንድም እህቶቹን ሲያግዝ እንደዚህ ለማድረግ ኢትዮጵያ ላይ አስብ ያለው ወገኖቼን ረዳለው የሚል ነገር መሴጁ ላይ ሰፊው ሾው ላይ አላየው ተግባባ ያ የራሱን ሕይወት ቀይረዋል። ምንም የሚያስዋሽ ነገር የለም። የራሱን ሕይወት ቀይሯል ልጁ፣ የራሱን ሕይወት ቀይሯል። በምንም አድርጎ ልጁ እንግዲህ ቪዲዮ እንደተመለከታችሁት ነው ያው ዮኒ ማኛም ያው ይሄ ሰውዬ እስካመር ነው እያጭበረበረ ነው በማለት ተናግረዋል። ተሙም እንደዛው ማለት ነው። እና ግን እኔ ያው በዚህ ጉዳይ ላይ ትንሽ ቅሬታ አለኝ ተሙ ከተናገረው ነገር እኔ ትንሽ የምቀበለው ወይ ደግሞ እኔ የምስማማበት ትሬደር ወይ ደግሞ ፎሬክስ ትሬኒንግ የሚሰራ ሰው ዘጠና ፐርሰንቱ ይከስራል፣ ወይ ደግሞ እዛ ላይ ኢንቨስት የሚያደርገውን ብር ይበላል። እሱን ከብዙ ሰዎችም እኔ ይሰምቻለሁ እና ግን በዛውም ልክ ስኬታማ የሆኑ ሰዎች አሉ፣ ይህም መዋሸት አይቻልም። ፎሬክስ ላይ ስኬታማ በጣም ብዙ ገንዘብ የሚሰሩ ቀን በቀን በቀን እኔ እስከ አንድ ሚሊዮን ብር የሚሰራ ሰው አውቃለሁ። እኔ በግል ላይ ማለት ነው እንደዚህ እውቅና የሌለው የሰፈር ጓደኛ ማለት ነው እና እንደዚህ አይነት ሰዎችም አሉና ይሄኛውም በአጠቃላይ ባንፈርጅ ጥሩ ይመስለኛል ግን እንደዛውም ሆኖ እስካመሮች ሊኖሩ ስለሚችሉ ብትጠነቀቁ አይከፋም። እንግዲህ የልዩና የቅዱስን ነገር ሁላችንም እናውቃለን። በተለይ ደግሞ ልዩ ሰሞኑን በጣም ብዙ ነገሮችን እያጋራችን ነበረ። ባለፉት ወራቶች ያው ምን አይነት ከባድ ነገር ውስጥ እንደነበረች እያለቀሰችላ ቪዲዮስ ከመልቀቅ ማለት ነው። እና አሁን ላይ ግን እኔ አዲስ ነገር ያለ ይመስለኛል። ሰሞኑን ያጋራችሁ ቪዲዮ ብዙዎችን እያነጋገረ ይገኛል። ምንድን ነው እሱም፣ አንድ ምስል አለ። እሱም ምንድን ነው ያው እሱን የሚያሳይ ይመስለኛል እሱ ያለበት ቪዲዮ ነው። እስቲ ለማንኛውም መጀመሪያ ቪዲዮን አይተነው እንመለስ። ቤቴ እንደምታዩት ባዶ ሆኗል። ምክንያቱም ነግራችኋለሁ። አሁን ግን ወደ ፓኪስታን ለመሄድ አብረን እንዘጋጅ። ለየት ያለ ውትፊት ነው ለብሼ የሚሄደው። እኔ በጣም ወድጃለሁ። እናንተም ከአንድ እስከ 10 ሬት አድርጉልኝ። እንደምታውቁት እኔ የሴቶች ነገር ላይ ነው የምሰራውና ብዙ ጊዜ ትራቨል አድርጌ አዳዲስ ነገሮችን ለማምጣት አስባለሁኝ ግን ልጄ እኔ ትቼው ይሄዳለሁ። ፕላስ የትኬት ወጪ ላለሁኝና አሁን ላይ ደግሞ ሚቹዋል ቤኔፊት ይዞልን ይመጣ አይደላለ። ከ100 በላይ የፓኪስታን ካምፓኒዎችን በአንድ ቦታ ልናገኛቸው ነው። አምስተኛው የፓኪስታን አፍሪካ የንግድ ጉባኤ ከጥቅምት ስድስት እስከ ጥቅምት ስምንት ድረስ በሚሊኒየም አዳራሽ ተዘጋጅቶልናል። የመድኃኒት ምርቶች እና የሕክምና መሳሪያዎች፣ የውበት እና የቆዳ እንክብካቤ ውጤቶች፣ ጨርቃጨርቅ፣ የምግብ እና የግብርና ምርቶች፣ ሩዝ፣ ቅመማ ቅመሞች፣ የአውቶሞቲቭ መለዋወጫ የሌለ ነገር የለም፣ የኤሌክትሪክ እቃዎች፣ የቤት እቃዎች እና ሌሎች ምርቶች የምታስመጡና የምታከፋፍሉ ከሆነ ይሄ ድል በጭራሽ እንዳያልፋችሁ። እኔ የቆዳና የእንክብካቤ ውጤት ላይ ለመስራት እያሰብኩ ስለሆነ ጥሩ ድል ይዞልኝ መጥቷል ማለት ነው። ከሀገር ሳልወጣ ቀኑም ስለደረሰ ለምን አልነገርሽንም እንዳትሉ ነው። ለበለጠ መረጃ በ0929 30 83 63 ወይም 64 አርጋችሁ መደወል ትችላላችሁ ድርጅቶች አላችሁ። እንዲሁም ባዮ ላይ በማስቀምጠው ሊንክ በመመዝገብ ከምትፈልጓቸው ድርጅቶች ጋር ቀጠሮ ማስያዝ ትችላላችሁ። ቀኑን እንዳትረሱት፣ ከጥቅምት ስምንት እስከ ስድስት በሚሊኒየም አዳራሽ ነው። ወዳችኋለሁ። ባይ እንደተመለከታችሁት፣ ቪዲዮዋ ላይ ከጀርባውን ሰጥቶ ለእሷ አንገት ሀብል የሚያስርላት ብዙዎች ቅዱስ ነው በማለት እየተናገሩ ሲገኝ አንዳንዶች ደግሞ እሱ አይደለም እሱን ይመስላል እንጂ እሷ መነጋገሪያ መሆን ፈልጋ ነው እያሉ ብዙዎች ሀሳባቸውን እያጋሩ ነው በዚህ ቪዲዮ ላይ እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሀሳብ አላችሁ ለማንኛውም ምርቶች የዛሬ ቪዲዮቻችን እነኝን ይመሳስሉ ነበረ ቪዲዮቻችን እንደተመቻችሁ ጥርጥር የለኝም ቪዲዮ ከተመቻችሁ ላይክ ሼር ሰብስክራይብ ማድረግ እንዳይረሳ በተለይ በተለይ ሰብስክራይብ በማድረግ የቻናል ቤተሰብ እንዳይረሳ ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆይልኝ